አትጠይቀኝ ለሱ መልስ እንድሰጥ ጠየቀኝ፣ መምሬ ገና ብዙም ሳልቆይ ጥቂቱን ተምሬ፣ ትክክለኛውን መልስልኝ አለኝ፣ የኔን ሳይሆን የእሱን መልስ እየጠየቀኝ። ትክክል የቱ ነው፣ ስተት ደግሞ የቱ፣ የትኛው ነው እውነት? እንዲያው በእውነቱ ከተማርኩት ህይወት፣ ከማውቀውም እውነት፣ ለአንተ ሲሆን እውነት፣ ለሌላው ነው ሐሰት። ሕይወት እንደዚህ ነው፣ ሁሉም በራሱ አይን ለራሱ ልቅ ነው። ምርጫ ምረጥ ብለ አምስት ምርጫ ሰጥተ በራስ ሳቢ ሰውን አስጨንቀ መልስን አትፈልግ በራስ ተርጉመ ሁሉም የራሱ ህግ አለው የሚስማማ በሌሎች ሚደገፍ በሌሎች ሚሰማ፣ ባደገበት መንደር ለራሱ የሚገባ መተዳደሪያ ህግ አለው የሚያግባባ። ላሽ ሙላም አትበለኝ ተዋት አስጨንቀኝ አንተ ባጎደልከው ሙላ እንዳትለኝ፣ ያንተ የጎደለ እኔ ጋራ የለኝ አጋጣሚም ካለኝ የለኝም ስላለኝ ምንድን ነው ጥያቄ? ትክክሉን ጻፉ። ላንዱ የጎደለው ለዛኛው ነው ትርፉ፣ ለዚህ ደግ ከሆነ ለዚኛው ነው ክፉ። እኔ በተማርኩት መች አንተን ጠየቅኩ፣ ካልመለስክ ብዬ መችስ አስጨነቅኩ። ስለዚህ አትጠይቀኝ፣ ስለዚህ አትወተውተኝ። አንተ በተማርከው እኔን አትመዝነኝ፣ በማላውቀው ሂሳብ ልኬታ አታውጣለኝ። የአንተ ጥያቄዎች፣ የአንተ እሳቤዎች ምን ቢሆኑ ደጎች፣ ጥያቄ ሲበዛ ለሌናቸው ጉዞች ምን ትክክል ቢሆን ሲጻፍ በወረቀት ምን አቅ ቢኖረው ቢሆን እንኳን እውነት አይበልጥ ከኔ ሕይወት። መልሱ የምታውቀውን አትጠይቀኝ እኔን እንደዚያ አትፍጠን ለመኮነን። መልሲ እውነት አንተ ካወቅ ማወቄን ለማወቅ የምታውቀውን ሁሉ እኔ አትጠይቅ። ጠያቂ አቱን መምር ይሁን እንጂ የምትጠቅመኝ እንጂ አቱነኝ ጎጂ ልትለኝ አትቸኩ ልታነሳኝ እንጂ እንደው እንደ ወትሮ ጥያቄ ካልገባኝ፣ አይደለም ከመቶ ከሺም ዜሮ ስጠኝ።